ሰላም ሰላም እንደምናላችሁ። ነገ እሑድ አርሰናል ከኒውካስል ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ይህንን ጨዋታ በተመለከተ አንዳንድ ሀሳቦችን ወደ እናንተ አደርሳለሁ። እናንተ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን ሁልጊዜ የመለቃቸው አጫጭር መረጃዎች ጥሎ ጥሎ እንዲደርሷችሁ ደግሞ የደወል ምልክቷንም መጫናችሁን እንዳትዘነጉ። ወደ ዛሬው መረጃ ይሄድላችኋለሁ። አብራችሁኝ ቆይታ አድርጉ። አርሰናሎች ነገ እንግዲህ በታላቅ እሑድ ወይም ደግሞ ሱፐር ሰንዴ በሚባሉ ማለት ነው ወደ ኒውካስል በማቅናት በሴንት ጀምስ ፓርክ ኒውካስል ዩናይትድን ይገጥማሉ። ነገ መድፈኞቹ ከኒውካስል ጋር ለ13ኛ ጊዜ የሚገናኙ ሲሆን አሰልጣኝ ሚኬል አርቴታ የዋንጫ ተስፋውን ለማስቀጠል የነገውን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነው እንግዲህ ወደ ሴንት ጀምስ ፓርክ የሚያቀናው ማለት ነው። በተለይም ደግሞ ሊቨርፑል ቅዳሜ ከክሪስታል ፓላስ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ መድፈኞቹ ከመሪው ሊቨርፑል ማለት ነው በስምንት ነጥብ የሚርቁ ነው የሚሆነው ማለት ነው። ይህ ደግሞ ለፕሪሚየር ሊጉ የዋንጫ ፉክክር ከፍተኛ ተጽዕኖ ሊያሳድርበት ይችላል ማለት ነው። አሰልጣኝ ሚኬል አርቴታ ስለዚህ አርቴታ እንግዲህ የነገውን ጨዋታ በማሸነፍ ግዴታ ውስጥ ሆኖ ነው ማለት ነው ወደ ሴንት ጄምስ ፓርክ የሚያቀ ነው አሰልጣኝ ሚካኤል አርቴታ በቅርብ ዓመታት ውስጥ በኒውካስል አስቸጋሪ ጊዜን እያሳለፈ እንደሚገኝ ይታወቃል። በተለይም ደግሞ አሰልጣኝ ኤዲሃው ከአርቴታ የበለጠ የቁጥር በላይነት እንዳላቸው የሚታወቅ ነገር ነው ስለዚህ አርሰናል ይህንን ጊዜ በአሸናፊነት ለመወጣት ምን የተለየ ነገር ማድረግ አለበት የሚለው ነጥብ እጅግ በጣም ሊሰመርበት የሚገባ ጉዳይ ነው። እንግዲህ አሰልጣኝ ሚኬል አርቴታ ብዙ ጨዋታዎችን የተሸነፈበት ስቴዲየም ከኢትሃድ ቀጥሎ ሴንት ጄምስ ፓርክ ነው። አርሰናል ከዚህ በፊት በሴንት ጄምስ ፓርክ አምስት ጊዜ መሸነፉ ይታወቃል። በተለይም ደግሞ ያለፉትን ሶስት ተከታታይ ጨዋታዎች ምንም ጎል ሳያስቆጥር ነው ሚኬል አርቴታ ተሸንፎ ከሴንት ጃም ፓርክ የተመለሰው ማለት ነው። ስለዚህ በነገው ጨዋታ ላይ አርሰናል ጎል በማስቆጠር አሊያም አቻ ሆኖ ወይም ደግሞ አሸንፎ የመምጣት ግዴታ ውስጥ ገብቶ ነው ሴንት ጄምስ ፓርክ የሚሄደው ማለት ነው። የነገውን ጨዋታም ጎል ሳያስቆጥር ተሸንፎ ከመጣ ለአራተኛ ጊዜ ያለምንም ጎል ተሸንፎ ወደ ኤሚሬትስ የሚመለስበት እድል ነው የሚፈጠረው። ስለዚህ አርሰናል ይህንን እርግማን ለመስበር በማሰብ ነው ወደ ኒኳስል የሚያቀናው ማለት ነው። ይህንን ለማሳካት ደግሞ መድፈኞቹ የሆነ የተለየ ነገር ማድረግ እንዳለባቸው ይታሰባል። እርግጥ ነው ሴንት ጄምስ ፓርክ ከባድ ምሽግ እንደሆነ ይታወቃል። በተለይም ደግሞ ወደዛ ተጉዞ ጨዋታ አሸንፎ መመለስ አስቸጋሪ ቦታ እንደሆነ ነው የሚታወቀው። ለደጋፊም ጭምር ወደዛ ስቴዲየም መሄድ በጣም አስቸጋሪ ቦታ ነው ተብሎ ነው የሚታሰበው። በተለይ ደግሞ አሰልጣኝ ኤዲሃው በአሰልጣኝ ሚኬል አርቴታ ላይ የታክቲክ የበላይነት አላቸው። ይህ ደግሞ ጨዋታውን የበለጠ ውስብስብና ከባድ እንዲሆን ያደርገዋል ማለት ነው። አሰልጣኝ ኤዲሃው የነገውን የአርሰናልን የማጥቃት እንቅስቃሴ ለመግታት አውቶቡሱን በጎላቸው በራፍ ላይ ያቆማሉ ተብሎ ነው የሚታሰበው። እንደምናስታውሰው ባለፈው አመት በካራባው ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ያደረጉት ይህን ነው። እንግዲህ አሰልጣኝ ኤዲሃው ሲከላከሉ የሚጠቀሙት የተለመደ የጨዋታ አሰላለፍ አለ። እሱም ምንድን ነው? አምስት አምስት ዜሮ ነው። በተለይ ደግሞ አምና በካራባው ካፑ የግማሽ ፍጻሜ ጨዋታ ይህንን የጨዋታ እንቅስቃሴ በኤምሬት ስቴዲየም ተግብረው ተሳክቶላቸዋል። አምስት አምስት ዜሮ ማለት የፊት መስመር አጥቂው ለምሳሌ ኢሳቅ ነበር አምና የነበረው። ዘንድሮ ደግሞ ኒክ ቮልት መደ ወይም ደግሞ ዊሳያ ሊሆኑ ይችላሉ። እነዚህ ሁለት አጥቂዎች በጥልቀት ወደ ኋላ በመሳብ በመልሶ ማጥቃት የሳሳውን የአርሰናልን የተከላካይ ክፍል በመጠቀም ማጥቃት የሚያስችል እድል የሚፈጥሩበትን የጨዋታ እንቅስቃሴ ይጠቀማሉ። በተመሳሳይ በግራ በመስመር በኩል ያለው አንቶኒ ጎርደን የቲምበርን እና የቤን ዋይትን በጥልቀት ወደፊት መጠጋት ተከትሎ በሚያገኘው ክፍት ቦታ እንዲያጠቃ ያስችለዋል። ስለዚህ በነገው ጨዋታ ላይ ይህንኑ እንደሚደግሙ ይጠበቃል። በሌላ በኩል ኒውካስል ሲያጠቃ ሶስት አራት ሶስት የጨዋታ ፎርሜሽን ይጠቀማል በግራና በቀኝ ያሉት ሁለቱ የክንፍ አጥቂዎችና የመሃል አጥቂው በጥልቀት ወደፊት በመጠጋት በተጋጣሚ ቡድን ላይ ጫና የመፍጠር ተግባር ያከናውናሉ በዚህ ጊዜ የሜዳው አብዛኛው ክፍል ክፍትና ሰፊ ይሆናል ስለዚህ ይህንን ክፍተት በመጠቀም የኒውካስል ሁሉም ተጫዋቾች ማለት በሚቻል መልኩ በፕሬሲንግ ላይ ይሳተፋሉ በዚህ ሰዓት አርሰናሎች መከላከል ላይ ይጠመዳሉ። በተለይም ደግሞ ዙቡ ሜንዲ ወደ ቀኝ ማል ተከላካይነት ራሱን በመቀየር መከላከሉን ያግዛል። ዙቡ ሜንዲ ወደኋላ ሲመለስ ዴክላን ራይስ ከተከላካዮቹ ተለይቶ ብቻውን ወደኋላ ይቀራል። በዚህ ጊዜ ዴክላን ራይስ ኳስ ለማግኘት ወይም ደግሞ ከኒውካስል ተጫዋቾች ላይ ኳስ ለመንጠቅ ወደ ግራና አሊያም ወደ ቀኝ እንቅስቃሴ በሚያደርግበት ጊዜ የኒውካስሉ የቀኝ የመሃል ተከላካይ ፋቢያን ሼር ራይስን እየተከተለ ይጫነዋል። ይህ የፋቢያን ሼር እንቅስቃሴ በግራ መስመር በኩል ያለውን አንቶኒ ጎርደንን የበለጠ ነፃ ሆኖ እንዲያጠቃ ያግዘዋል። አምና በሴንት ጄምስ ፓርክ በዚህ አደገኛ እንቅስቃሴ ነበረ ጎርዶን ጎል ማስቆጠር የቻለው። ታዲያ ነገ ለሚደረገው ጨዋታ መድፈኞቹ ይህንን የኒውካስልን ታክቲክ ውጤታል ባለማድረግ አሰልጣኝ ሚኬል አርቴታ አንድ ወሳኝ ተጫዋች አላቸው ኤቤሬቼ ኤዜ ኤቤሬቼ ኤዜ በነገው ጨዋታ ላይ የግድ በሚባል መልኩ በቋሚ አሰላለፍ ውስጥ ገብቶ መጫወት ያለበት ተጫዋች ነው በተጨማሪም ዴክላን ራይስ በነገው ጨዋታ ላይ ቁልፍ ተጫዋች ነው ነገ አሰልጣኝ ሚኬል አርቴታ ኤቤሬቼ ኤዜን በግራ መስመር በኩል ያሰልፏል ተብሎ ነው የሚጠበቀው ኤዜ በዚህ ቦታ ከተጫወተ ኒውካስል በጥልቀት ወደፊት ሄደው በሚያጠቁበት ጊዜ ኤዜና ሳካ በፊተኛው የሜዳ ክፍል ማለትም በግራና በቀኝ ወደ መሃል ገባ ብለው፣ ምን ማለት ነው? የክንፍ ተጫዋች ከመሆን ይልቅ ሁለት አስር ቁጥር ይሆናሉ ማለት ነው በዚህ ሰዓት። ስለዚህ ወደ መሀል ገባ ብለው ከቪክቶር ዮኬሬስ ጋር የሶስት ማዕዘን ቅርጽ ይሰራል በዚህ ሰዓት። ቪክቶር ዮኬሬስ ከኒውካስል ተከላካዮች ጀርባ የሚጣለውን ኳስ በመጠቀም ጎል የማስቆጠር እድል ያገኛል። ለዚህ ታክቲክ ቁልፉ ተጫዋች ደግሞ ኤቤሬች ኤዜ ይሆናል ማለት ነው። በተለይ ደግሞ የኒውካስሉ የአማካይ ስፍራ ተጫዋች ብሩኖ ጊማሬስ የፊትነሱ ጉዳይ አጠራጣሪ ስለሆነ ለዚህ ጨዋታ የማይደርስ ከሆነ ይደርሳል ተብሎ ነው የሚታሰበው፣ ግን የማይደርስ ከሆነ የኤዜ ሳካ እና ዮኬሬስ ትሪያንግል ታክቲክ የበለጠ ውጤታማ እንዲሆን ያደርገዋል። ሌላው ቅድም ለመጥቀስ እንደሞከርኩት ለነገው ጨዋታ ሌላው ቁልፍ ሰው ደግሞ ዴክላን ራይስ ነው። በተለይ ደግሞ ዴክላን ራይስ የኒውካስልን የአጫወት ዘይቤ የበለጠ ስለተላመደው ልምዱን ተጠቅሞ ልዩነት መፍጠር የሚችል ተጫዋች እንደሚሆን ይጠበቃል። በተለይ አርሰናል በሚያጠቃበት ጊዜ ዴክላን ራይስ እና ሜሪ ነው፣ ምናልባት ኦዴጋርድ ካልተሰለፈ ማለት ነው። ኦዴጋርድ ከተሰለፈ ኦዴጋርድ ነው የሚሆነው። ከቪክቶር ዮኬሬሽ፣ ቡካዮ ሳካ እና ኤቤሬቼ ኤዜ በተጨማሪ እንደ ተደራቢ ወይም ደግሞ ሁለተኛ አጥቂ በመሆን የአርሰናልን የአጥቂ ተጫዋቾች ቁጥር ወደ አምስት ያሳድጉታል። ይህ ደግሞ በኒውካስል ተከላካዮች ላይ የበለጠ ጫና ለመፍጠር ያግዛል። ሌላው ሚከል አርቴታ የነገውን ጨዋታ በአሸናፊነት ለመወጣት አማካይ ስፍራው ላይ የሚጠቀምበት ታክቲክ ወሳኝነት፣ በተለይ የኒውካስል የአማካይ ስፍራ ተጫዋቾች ያላቸው የተቀናጀ እንቅስቃሴ የተሻለ በመሆኑ ሚከል አርቴታ ሚድፊልዱ ላይ ብልጫ መውሰድ አለበት። ለዚህ ደግሞ ሁነኛው ታክቲክ ፍሌክስብል ሚድፊልድ ትራያንግልና የሁለቱ የክንፍ አጥቂዎች ኢንቨርት በማድረግ ሁለት አስር ቁጥር መስራት ይሆናል ፍሌክሲብል ትራያንግል ሚድፊልድ ማለት ልክ በቅርጽ ደረጃ ስንመለከተው ራይስ እና ዞቢሜንዲ በደብል ፒቮት ይሆኑና ሜሪኖ ኦዴጋርድ ከገባ ኦዴጋርድ ከነሱ ፊት ለፊት በመሆን የትራያንግል ቅርጽ ይሰራል ከዚያም ከሁለቱ የሚቀበለውን ኳስ ለፊት መስመር አጥቂዎች ማድረስ ይችላል። አሊያም ራሱ ይዞ ቦክስ ውስጥ መግባት የሚችልበት እድል ይፈጠርለታል ማለት ነው። ፍሌክስብል ትራያንግል ሚድፊልድ ሌላው ጠቃሚ ጎኑ ደግሞ ለምሳሌ አርሰናሎች አማካይ ስፍራው ላይ ኳስ ቢነጠቁ ኳስ ቢነጠቁ ሜሪኖ ኦዴጋርድ፣ እንግዲህ ሜሪኖ ወይ ኦዴጋርድ የሚሰለፈውን እርግጠኛ ስላልሆንኩኝ ነው። እነዚህ ሁለቱ ተጫዋቾች ከሁለቱ የሚሰለፈው ተጫዋች በፍጥነት ወደ ኋላ በመመለስ ከራይስ ዙቢ ሜንዲ ሜሪኖ ጋር መስመር በመስራት ጠንካራና የተጠቀጠቀ ሚድፊልድ እንዲኖር በማድረግ የተከላካዮቹን ተጋላጭነት ይቀንሳሉ ማለት ነው። ስለዚህ ሚካኤል አርቴታ ነገ የኒኳስሉን ጨዋታ አሸንፎ ለመምጣት የሚከተሉትን ነገሮች ማድረግ አለበት። አንደኛ፣ ኤዜን መጠቀም ነው። ለዚህ ጨዋታ ኤዜ ለዚህ ጨዋታ ቁልፍ ተጫዋች ነው። ዴክላ ራይስ እንደተጠበቀ ሆኖ፣ ሁለተኛው ደግሞ ሁለቱ የግራና የቀኝ ክንፍ አጥቂዎች ሳካና ኤዜ ወደ መሃል በመግባት ሁለት አስር ቁጥር መስራት ከዛ ከዮኬሬስ ጋር ትሪያንግል መፍጠር። ይሄ ምንድን ነው የሚባለው ዋይድ ቱ አታከርስ ቢንግ ሞር ኢንቨርትድ ይባላል ማለት ነው። ሶስተኛው ደግሞ ቅድም እንዳልኩት ወይም ደግሞ ለመጥቀስ እንደመወከርኩት ፍሌክሲብል ትሪያንግል ሚድፊልድ ታክቲክ። ይሄ አንደኛ በሚያጠቁበት ጊዜ የበለጠ የአጥቂ ቁጥራቸውን ለማሳደግ ይጠቅማቸዋል። ሁለተኛ ፖዚሽን ሎስ በሚገጥማቸው ጊዜ ወይም ደግሞ ኳስ በሚነጠቁበት ጊዜ ከፊት ያለው ከፊት ያለው የአማካይ ስፍራ ተጫዋች በፍጥነት ወደኋላ በመመለስ መስመር በመስራት የተጠቀጠቀና ጠንካራ የአማካይ ስፍራ ተጫዋች እንዲኖር ያደርጋቸዋል። ይሄ ደግሞ የተከላካዮቹን ተገላጭነት ይቀንሳል። አራተኛ ደግሞ በተደጋጋሚ ሲነገር እንደነበረው ሚኬል አርቴታ ሞር ቀጥተኛ ኳሶችን መጠቀም መቻል አለበት። እነዚህን ታክቲኮች ነገ ሚኬል አርቴታ የሚተገብር ከሆነ የኒውካስሉን ጨዋታ አሸንፎ ወይም ደግሞ ነጥብ ተጋርቶ መምጣት የሚችልበት እድል ይኖረዋል። ይህ ደግሞ ሚኬል አርቴታ በሴንት ጄምስ ፓርክ ያለበትን እርግማን ለመስበር ያግዟል ተብሎ ይታሰባል። ለእነዚህ ቅድም ለጠቀስኳቸው ታክቲኮች ደግሞ የሚሆኑ ተጫዋቾች አሉ። ዘንድሮ እነ ኤዜ እነ ዮኬሬስ እነዚህ ተጫዋቾች ለዚህ ታክቲክ እጅግ በጣም ተጣቃሚ በጣም ጠቃሚ ተጫዋቾች ናቸው፣ ዙቢመንዲን ጨምሮ ማለት ነው። እንግዲህ ጨዋታው እሑድ አስራ ሁለት ተኩል ጀምሮ ይተላለፋል ማለት ነው። ለአርሰናል ደጋፊዎች መልካሙን ሁሉ እመኛለሁ። ለዛሬ ያስኩላችሁ መረጃ ይህንን መስላል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያላችሁበት፣ ሰላማችሁ ይብዛ። ባይ ባይ